አንዳንድ ጊዜ ወደ ራሳችን መለስ ስንል የምንታዘበውና የምናየው ነገር አለ። እኔም ዛሬ የታዘብኩትና ያዩት ነገር አለ። ሰላም ሰላም! ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። ላይክ ሼር አድርጉ። እኔ የምለው ማለት ነው፣ ወይዘሮ ሱሴ ነው። ሱሴ ምን ነው ተንቆራጠጥሽ? ፕራንክ መሆኑ ረስተሽ ነው እንዴ? አንድ ጊዜ አልጋ ትወጫለሽ ትወርጃለሽ፣ ምናምን ነገር እኔማ የዛ የፍቅረኛሽ ነው የውሽማሽ እኔ የተጠራጠርኩትና አሁን የደረሰኝ መረጃ እሱ ጭራሽም ሶስተኛ ሀገር እንደሌለው ምናምን ነገር ነው የደረሰኝ መረጃ ማለት ነው። እንዴ ብሩኬን እኮ ፕራንክ አብረን እንስራ፣ በቃ ተበቀልልኝ ምናምን ነገር አልሽው እንጂ እኮ ባለፈው ፍቅረኛሽ ፕራንክ ስላደረገሽ ብሩኬ፣ እኮ ፍቅረኛሽ አይደለም። ምነው ተንቆራጠጥሽ ብሩኬ? ቤመተሽ ፕራንክ መሆኑን ረሳሽው? እንዲ፣ ላስታውሰሽ ብዬ ነው። ብዙ ቁን የተንቆራጠጥሽ እንዲ። አረ አይ ዛሬም ልትመጡ ስለምትችሉ እንደዛ እየተንቆራጠጥሽ እንዳት መጪ ቀድሜ ልንገርሽ ብዬ ነው። እየተንቆራጠጥሽ እንዳት፣ እየተንቆራጠጥሽ እዛ አልጋ ላይ እየወጣሽ እየወረድሽ ከመጣሽ ፎቶችን ዘቅዝቄ ነው እኔ ቪዲዮ የምሰራው ማለት ነው። ተዘ በአናትሽ ዘቅዝቄ ቪዲዮ ሰራለሁኝ ይ ላይ እንደዚህ አይነት ነገር እንደዚህ አይነት ነገር እንድታረማምጪ አይመቸኝም። ደስ አይለኝማ እንዴ፣ ምን ሆነሽ ነው? ቤትሽ አደረግሽ። ልክ እኮ ከባልሽ ከፍቅረኛሽ ጋር ያልሽ አስመሰልሽው። ትወጣለች ትወርዳለች ምናምን ነገር ሄ ከጎረቤትም ቢሆን ወንበር ተፈልጊና ተቀመጪና፣ እና ነይ እዛ አልጋ ላይ ደግሞ እኮ አልጋ ላይ መውጣቷ፣ እሺ ትውጣ ወታ። ደግሞ ብርድ ልብሱን ከግሯ ጣል የምታደርገውስ ሌላ ነገር እንደሚፈልግ ሰው እንዴ! መጀመሪያማ ሲጀምር ቪዲዮ ጃኬቷን ከላዩ ላይ እንዴት አውልቃ እንደጣለችው ማለት ነው። ምን ሆነሽ ነው እንደዚህ? በጣም ልጥፋልሽ እንደዚህ ምናምን ነገር የስለ ጋር ላክ የሆነ በጣም በጣም ተቀራርበናላሽ ከብሩኬ ጋር ምን ሆነሽ ነው እንደዚህ? ልጥፋልሽበት እኮ ብሩኬ እኮ ያስታውቃል። ፎቶ ፊቱ ምናምን ቅፍፍ ብሎታል፣ የሆነ ሽክክክክ ብሎታል፣ ጠፎታል ራሱ ማለት ነው። ግን ያው ብሩኬ የአንችን ስም ለመጠበቅ ለምኛት ነው አለ። ምስኪን ምን ያአባት እሷ እንጂ ለምና። ስንት የሚለምኑት የሚለምኑት አሉ የለ እንዴ! ስንት ከሃይሚ ለመስራት ከብሩኬ ለመስራት ምናምን ነገር የሚለምኗቸው ሰዎች አሉ። ይሄ የታወቀ ነው። ፌመን ስትሆኑ እንዴ ምን ሆናችሁ ነው? ግችም ሴት ተነጥፋ ለምነው ነው ለምነው። ደግሞ ምናለች ስታስመስል ለፍቅረኛ እኔ እኮ በጣም እወድሃለሁ አለች። ሴት ልጅ በትክክል ፍቅረኛውን ፍቅረኛዋን ከወደደችው አይን አይኑን እያየች ነው እንደምትወደው የምትነግረው። ይቺ ግን በጎን ተቀምጣ ነው ወድሃለሁ፣ ምናምን፣ አታምናኝም፣ እንዲህ እያለች፣ እንደዚህ ሸውረር እያለች ልቧ እኮ ግን ሌላ ቦታ ነው ሌላ ቦታ ነው። እኔ ግን ለሀይምዬ ማለት የምፈልገው ብሩኬን አጥብቀሻሽ። ይቺ ሴትዮ ተቀማሻለ ተቀማሻል። ይሄ ቤስት ፍሬንድ እንደሚባለውን ጉርጓድ ቆፍረሽ ክተችውና ሸበላሽን አጥብቀሻሽ፣ አለቀ። ይሄ የዋህነትሽን መናደድሽን ምናምን ነገር ቀነሳሪ ዩ። በእርግጥ ያናድዳል፣ የተደረገው ነገር ያናድድ። ነገር ግን የስራው ባህሬ ነው ትላላችሁ ውዶች፣ የስራው ባህሬ ነው የስራው ባህሪ ነው። ሀይሜን ብሩኬን ስታንጨረጭረው ነበረ። ጨጓራውን ስትልጥለት ነበር የቀረበችው። ምንም ማድረግ አይቻልም። ብድር በምድር ነው እየተበቀላት ነው ያለው። ያው በቀሉ ከባድ ሆነ እንጂ ከባድ እንዲሆን ያደረገችው ደግሞ ይህች ጠንፌ ነች እንጂ ብሩኬ በእንደዚ አይነት ከባድ መንገድ ሀይሜን መበቀል አልፈለገም። እመኑኝ ውዶቼ ብሩኬ በእንደዚ አይነት ከባድ መንገድ ይሄ ክላስ ይዞ ምን አያለበት? ጭራሽ እኔ አላስበውምም ልለውም አልችልም። ለምን ይፈራላ? ይፈራል። ትንሽ ነገር አድርጎ እንኳን ስሙ ይገናል ይረገጣል፣ ይሰደባል። ነገር ግን ይቺ ነቅተንብሻል፣ አውቀናል። የነቃን ነቅተናል። ያልነቁ ደግሞ እንዲ እኔ እኔ ግን የሆነ ነገር ጠረጠርኩኝ። ይቺ ሴት አስገድዳ ከብሩኬ ጋር አብረን ነው የምናድረው ብላ አድራስ ቢሆን እንዴ ይህ አውጥቶ ነው የሚጥላት። በእርግጠኝነት አውጥቶ ጥሏታል። ግን እዛ ቦታ ደግሞ ዛሬ ቪዲዮ ተተቀረጠ እንጠራጠራለን። ከዛ ቤት ወጥተሽ ምናምን ነገር ዛሬ ቪዲዮ ተቀረጭ፣ እዛ ከፍቅረኛሽ ጋራም ቢሆን እየተፈላከትሽ እየተደባደብሽ ቪዲዮ ቅረጭ፣ እዛ ክላስ ውስጥ ሆነሽ ግን ዛሬ እንዳትመጭ እንዳትመጭ። ብሩኬ ራሱ እዛ ክላስ ውስጥ ሆናችሁ እንዳትመጡ እውነቴን ነው። ይሰድቡሃል። እኔ ለአንተ ብዬ ነው ትሰደባለ። ይረግጦሃል። ሌላ ነገር አድርገሃል ተብለህ ስምህ ነው የሚበላሸው እስከ ወዲያኛው። እኔ ልንገርህ ባላደረግከው ነገር ማለት ነው። ይቺ ታንከሲ ስምህን ልታጠፈው ነው የመጣችው። ነገሩ ብታገኝ ሴት ትጠላለች አግኝታ ነው እንዳንተን? እንዴ እንዴ ከፍቅረኛዋ የጎደላት ነገር አለ። ያንን ለማካካስ ነው ወደ አንተ የመጣችው ይመጣቻው፣ እንዴ አልጋ ላይ እኮ ሰላሳ ጊዜ እየወጣች ስትወርድ የሆነ ነገር እንድጠረጥር አድርጎኛል። ቤተሰብ አሳብ አስተያየት ካላችሁ በኮመንት አስቀምጡ። ይሄንን ይመስላል እንግዲህ ተናግሬ ያለሆን፣ ቀድሜ ማለት ነው ነገሩ ከመፈጠሩ በፊት